ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በትላንትናው ዕለት በአሰቦት ገዳም ታጣቂዎች ጥቃት ፈጸሙ። ተጠናክሮ በቀጠለው የፋኖ ኃይሎችና የብልጽግናው መንግስት የጥጥቅ ትግል በትላንትናው ዕለት በሸዋሮቢት ከተማ የፋኖ ኃይሎች ጥቃት ፈጽመዋል። ሁሉንም በዝርዝር እንመለከታቸዋለን። በትላንትናው ዕለት የኦነግ ሸኔ ኃይል ናቸው የተባሉ ታጣቂዎች በአሰቦት ገዳም አገልጋዮችና በአካባቢው ማህበረሰብ ላይ ጥቃት ማድረሳቸውን የመረጃ ምንጮቻችን ከቦታው አድርሰውናል። በጥቃቱም የአንድ ሰው ህይወት ያለፈ ሲሆን የአንድ ልጅ ተጎድቶ ተርፏል ሲሉ መረጃ ምንጮቻችን ገልጸዋል። ሁለቱ ሰዎች ደግሞ ታግተው ተወስደዋል ሲሉ የገለጹት ድርጅቱ የተፈጸመው በገዳሙ ክልል ውስጥ መሆኑን ማረጋግጠዋል። ሁለቱ የተወሰዱት የገዳሙ አገልጋዮች ሲሆኑ አንደኛ አይዋ ግርማ መሸሻ እና ሁለተኛ ደቀ መዝሙር ክንፈ ሲሆኑ በጥቃቱ ህይወታቸው ያለፈው አባት ደግሞ አቶ አምበስ ፍላቴ መሆናቸው ተረጋግጠዋል። አሁንም ቀጣይ አደጋ እንዳይደርስ የሚመለከተው ባለድርሻ አካል እንዲደርስላቸውም እየጠየቁ ይገኛሉ። ጠናክሮ በቀጠለው የፋኖ ኃይሎችና የብልጽግናው መንግስት የትጥቅ ትግል በትላንትናው እለት በሸዋሮቢት ከተማ ላይ የፋኖ ኃይሎች ጥቃት ከፍተው እንደነበርእና ከፍተኛ ውጊያ መካሄዱም ተሰምቷል። የፋኖ ኃይሎችም በወሰዱት እርምጃ የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ የሆኑት አቶ ለማ ወንዳፈራውንና ጠባቂዎቹን መደምሰሳቸው ተረጋግጠዋል። በሸዋሮቢት ከተማ የብልጽግና አመራሮች ከፍተኛ ጭንቀት ውስጥ መግባታቸው የተነገረ ሲሆን የፋኖ ኃይሎችም ከወሰዱት እርምጃ የተረፉት አመራሮች ወደ ደብረ ብርሃን በመሸሽ ላይ እንደሚገኙም ተረጋግጠዋል።